እንወያይ ጤና ይስጥልኝ። እንደምን አላችሁ አድማጮች? ለዛሬው ውይይታችን የአማራ ክልል ግጭት የሚያደርሰው ጥፋትና የሰላም አማራጭ የሚል ጥቅል ርዕስ ሰጥተነዋል። የኢትዮጵያ ፌዴራዊ መንግሥትና የአማራ ክልል ተቃዋሚ ኃይላት ልዩነት ተንታኞች እንደሚሉት ከሪዮት ዓለም እስከ ምጣኔ ሀብት ከጎሳ ፖለቲካ እስከ ግዛት አስተዳደር የሚጠቀሱ ብዙ ምክንያቶች የሚዘረዘሩበት አይነት ነው። ይሁንና ባለፉት ሁለት ዓመታት የአማራ ክልልን ለሚያወድመው ግጭት መነሻው አንዳንዴ የሰሜን ኢትዮጵያ ሌላ ጊዜ የትግራይ የሚባለው ጦርነትን ያስቆመው ድርድርና ስምምነት ኋላ ፋኖ በሚል ጥቅል ስም የሚጠሩትን የአማራ ኃይላትን በቀጥታ አለማሳተፉ ያሳደረው ቅሬታ እንደሆነ ብዙዎች ይናገራሉ። የአማራ ኃይላት በድርድሩ ሂደትና ጥቅምት 2015 በተፈረመው ስምምነት በቀጥታ ለመሳተፋቸው ብቻ ሳይሆን የትግራይና የአማራ መስተዳድሮችን የሚያወዛግቡ ግዛቶችን ወይም አካባቢዎችን በጦርነቱ መሃል የተቆጣጠሩት የአማራ ኃይላት ከአወዛጋቢዎቹ ግዛቶች ለቀው እንዲወጡ ስምምነቱ የሚያስገድድ መሆኑ ቅሬታውን ወደ ቅራኔ አኑሮታል እንደ ተንታኞቹ አባባል። ሁለቱ ወገኖች ከጥቅምት 2015 ጀምሮ ውስጥ ውስጡን የተካረረውን ቅራኔያቸውን ለማስወገድ ወይም ለማቃለል ያደረጉት ጥረት የለም፣ ከነበረም በግልጽ አይታወቅም። ይልቅዬ ቅራኔው በናረበት መሃል የኢትዮጵያ ፌዴራዊ መንግሥት የክልሎችን ልዩ ኃይላት ትጥቅ ለማስፈታት ማወጁ ከጦርነት ያላገገመውን ሁለተኛና ሰፊ የኢትዮጵያ ክልልን ከግጭት ሞጅሮታል። ዘንድሮ ሚያዚያም ሁለተኛ ዓመቱ። ሁለት ዓመት ባስቆጠረው ውጊያ የተገደለ፣ የቆሰለውን ሰው፣ የጠፋውን መንደር፣ የወደመውን ሀብትና ንብረት በትክክል የቆጠረው ወገን የለም። እስካሁን ሰላማዊ ሰዎች ግን በሰው አልባ አውሮፕላን ወይም ድሮን ሳይቀር ተገለዋል፣ ቆስለዋል። የመንግሥት ባለሥልጣናት ሳይቀሩም ተገለዋለም። በመቶ ሺህ የሚቆጠሩ ነዋሪዎች ተፈናቅለዋል። ሐኪም ቤቶች፣ ትምህርት ቤቶች፣ መንገዶችና ድልድዮች ወድመዋል። በብዙ ሚሊዮን የሚቆጠሩ ተማሪዎች ትምህርት ነጋዴዎች፣ ገበሬዎችና በሌላም የሥራ መስክ የተሰማሩ ሰዎች ሥራ ለማቋረጥ ተገደዋል። ሰዎች ይታገታሉ፣ ይዘረፋሉ፣ ከቦታ ቦታ መንቀሳቀስ አይችሉም። ተፋላሚዎችን ለመሸምገል ከሀገር ውስጥ ይሁን ከውጭ የሚደረገው ጥሪ ጫናና ግፊትም በቂ ነው ተብሎ የሚታሰብ አይነት አይደለም። ቢሆንም ሁነኛ ለውጥ አላመጣም። የአማራ ክልል ግጭት በግልጽ የተጀመረበትን ሁለተኛ ዓመት ምክንያት በማድረግ ግጭቱ ለምን ተጀመረም፣ ለምን አልቆመም፣ ደግሞስ እስከ መቼ ይቀጥላል እያል ባጫጭሩ እንወያያለን። ሶስት እንግዶች አሉን። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሰብዓዊ መብትና የፌዴራሊዝም ጉዳይ ረዳት ፕሮፌሰር እና የህግ ጠበቃና አማካሪ ዶክተር ፍጹም አቻምየለህ በዩናይትድ ስቴትስ የህግ ባለሙያና የሰብዓዊ መብት ተሟጋጅ አቶ አበበ አካሉ የኢህአፓ የህዝብ ግንኙነት ኃላፊ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ለሁላችሁም ነው፣ ነገር ግን ከዶክተር ሲሳይ መንግስቴን የምጀምረው ዶክተር ሲሳይ የኢትዮጵያ መንግስትና የፋኖ ታጣቂዎች የገጠሙት ውጊያ በክልሉ ህዝብ በፖለቲካ ምጣኔ ሀብታዊው እንቅስቃሴው ላይ ያደረሰው ጉዳት ምን ያህል ነው ተብሎ ይታሰባል? በኢትዮጵያ በአጠቃላይስ ያለውን ተጽዕኖ እንዴት ነው የሚገልጹት? ነጋሽ እንግዲህ እስካሁን የተጠና ነገር አላነበብኩም። እኔም የቅርብ ክትትል እና ዳሰሳ አድርጌ በቁጥር የሚገለጽ ማስረጃ ወይም መረጃ የለኝም። ነገር ግን መንገዶች በመዘጋታቸው የንግድ እንቅስቃሴ ተስተጓጉሏል። ለገበሬዎች ሊቀርብ የሚችል የነበረ ማዳበሪያ በጊዜና በምልአት መቅረብ አልቻለም። ሁለት መኸሮች እንግዲህ በአግባቡ ሰብል አልተሰበሰበም። ተማሪዎች አሁን በዚህ አመት ያለውን መረጃ እንኳ ስናይ በአማራ ክልል ውስጥ በአጠቃላይ ወደ አራት ነጥብ አምስት ከዛ በላይ የሚሆን ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል። አንዳንድ ቦታ ትምህርት ቤቶች ወድመዋል፣ ጤና ተቋማትም እንደዚሁ። የነዚህ ድምር ውጤት ሲታይ በገንዘብ ይሄ ነው ማለት ያስቸግራል። ጉዳቱ እና ጫናው ግን በጣም ከፍ ያለ ህብረተሰቡን፣ ስነ ልቦናንም ችግር ውስጥ የከተተ ይሄም ደግሞ በሀገር ደረጃ ያለው ተጽዕኖ ቀላል አይደለም። የአማራ ክልል የምግብ እህል አቅርቦት በአጠቃላይ በሀገሪቱ ምርት ሂደት ውስጥ እስከ አርባ በመቶ የመሸፈን አቅም እንደነበረው ይነገራል። ከዚህ በፊት በነበሩ መረጃዎች ሌሎችም የእንስሳት ተዋጽኦ መሆነ እንስሳትን አስመልክቶ ወደ ገበያ ወደ ሌሎቹ የሀገሪቱ አካባቢ ገበያ በስፋት ይንቀሳቀስ ነበር። እስከ ኤክስፖርት ድረስ የቅባት እህሎች እና የመሳሰሉትም ከአማራ ክልል በብዛት ይመጡ ነበረ። እነዚህ ሁሉ የተስተጓጎሉ መሆኑን ማየት ይቻላል። ከሌሎች የሀገሪቱ ክፍሎች ሸቀጦች በብዛት ወደ አማራ ክልል ትላልቅ ከተሞች ወደ ገጠሮችም ጭምር ይንቀሳቀስ ነበር። ይሄ እንደዚሁ በተለያየ መልኩ የተደናቀፈበት የተስተጓጎለበት ሁኔታ አለ። ይሄ እንግዲህ ከሞተና የተፈናቀለውን ሰው ቁጥር ሳንጨምር ማለት ነው። እውነት ነው፣ ብዙ ሰው ሞቷል፣ ብዙ ሰው ተፈናቅሏል። ብዙ ሰዎች በቀጥታ ጦርነቱ ባይነካቸውም፣ ነገር ግን ስጋትና ፍራቻ ስላደረባቸው አካባቢውን ጥለው ወደ ሌላ ቦታ የሄዱም በመቶ ሺህ የሚቆጠሩ አሉ። ዶክተር ፍጹም እርሶም በተለየ ሰብአዊ መብት ይዞታውን ስለሚከታተሉ ከሩቅም ቢሆኑ እስኪ እንዴት ነው የሚገልጹት ይሄ ሁለት ዓመት የደፈነው ግጭት ያስከተለውን ጉዳት? የዓለም አቀፍ የሰዎችን ዝውውር የሚዘግበው ድርጅት አይኦኤም ኢትዮጵያ ውስጥ አርባ አራት ሚሊዮን የሚሆኑ ሰዎች ከቦታቸው ተፈናቅለዋል እና ተፈናቅለው ወደ ሰላሳ ሶስት ሺ ሶስት መቶ ዘጠና ሶስት የሚሆን ቦታ ላይ ተበታትነው ይገኛሉ ብሏል። እንግዲህ ከነዚህ አንጻር አማራ ክልል ደግሞ እንግዲህ የደረሰውን የምናውቀው ነገር ነው። አንድ ማህበረሰብ ምን ያህል መስዋዕትነት ነው መክፈል ያለበት ነፃነቱን ለማግኘት ከሚለው አንጻር ነው። ይሄን እንግዲህ ሚዛን ላይ ማስቀመጥ ያለብን ማለት ነው። አንድ ህዝብ ከአሰብ ወደብ ጀምሮ እስከ ታች እስከ ሞያሌ ድረስ ከብዙ ወራሪዎች አቅንቶ ባቆመው ሀገር ላይ መኖር አትችልም። ዋና ከተማ መግባት አትችልም። ከምትኖርበት ቀየ ደግሞ ለልማት ለቤተ መንግስት ግሪን ኤሪያ ተብሎ ሀብት ንብረቱ ከማህበረሰብ ትስስሩ ከሸቅሎ ከሚበላበት ቦታ እየተፈናቀለ የሚኖር ህዝብ እስከ መቼ ነው እንግዲህ በዚህ ሁኔታ ለጥቂቶች ስልጣን መቆያ ተብሎ ተጨቁኖ ተበድሎ የሚኖረው ማለት እንደዚህ አይነት በደል የሚደርስበት ህዝብ እምቢኝ ይላል። መንግስት ሲቪሊያኑን እና የሚዋጉትን ሰዎች ለይቶ እንኳን መምታት የማይችልበት በገፍ የሚጨፈጭፍበት ባለፉት ሁለት አመታት የ የተለያዩ ቦታዎች ላይ የድሮን አታክ የእኛ ድርጅት ጂፒ እንደዘገበው በድሮን አታክ ብቻ ወደ አራት ሺህ ሰው የሞተበት ጊዜ ላይ ነን ያለ ነው ማለት ነው። መንግስቱ ኃይለማርያም ኢትዮጵያን በሚገዛበት ጊዜ አንድ ቦታ ላይ ሀውዜን ላይ ገበያ ላይ ያሉ ሰዎችን ትለጨፈጨፈ ነው እንግዲህ አሁሉ እንትን የሆነው ዛሬ አራት ሺህ ሰው ከቄስ ከሕፃን ከዲያቆን ከአይምሮ በሽተኛ ገበሬ፣ ሴት፣ አዛውንት ሁሉ የተጨፈጨፉበት ጊዜ ላይ ነን ያለ ነው ማለት ነው። እና አንድ ህዝብ ይሄ ሁሉ እየደረሰበት አይ ትቶት ይሂድ አይነት ኢምፕሬሽን እንዳይመጣ፣ ግን ዋናው ቁም ነገሩ እንግዲህ የኢትዮጵያ የኮንፍሊክት መፍቻ ወይ አንድን ኮንፍሊክት የምንፈታበት መንገድ በጣም ኋላ ቀር መሆኑንና መንግስት ሆደ ሰፊ ሆኖ ምንድን ነው ችግራችሁ ብሎ ጄኒውን በሆነ መንገድ ዝም ብሎ ሰው እየላከ እንታረግ መሳሪያችሁን ለከሌ ስጡ፣ ለአረጋ ስጡ፣ ለበቀለ ስጡ አይነት ሳይሆን ጄኒውን ሲኑና እንነጋገር የሚል ባህል በሀገራችን ውስጥ ባለፉት ሀምሳ አመታት አልሰፈንም። አንድ ህዝብ እምቢኝ በሚልበት ጊዜ እንግዲህ የሚፈታበት መንገድ ያየ ነው ባለፉት ሀምሳ አመታት ነፍጥ አንስቶ መዋጋት ነው። ይሄ እንግዲህ የፖለቲካ ባህላችን አንዱ መሆኑን ነው ያየንበት፣ እንጂ ይህ አሁን እዚህ ቦታ ላይ እንዲሞተ እንዲሞተ ተብሎ እንትም ማለቱ ያንን ለማቅለልም አደለም የመጣውን የደረሰውን የኢኮኖሚ ሁኔታንም ለማቅለል እና እንዲሁ ቦታ ላለመስጠት ለመስጠት አደለም። ግን ይሄን ነገር ከዚህ አንጻር ነው ማየት ያለብን ብዬ ነው ማሰውን። እሺ፣ አመሰግናለሁ አቶ አበበ። እስቲ እርስዎም የክልሉን ሁኔታ በቅርብ ይከታተሉታል፣ እንደሚከታተሉት እናውቃለን። በአጭሩ ይግለጹልን እስቲ፣ የደረሰውን ጉዳት መጠን እንግዲህ። መጀመሪያዎች ሁለቱ ተናጋሪ ዶክተሮች እንዳሉት በአሀዝ ማቅረብ ባይቻልም በየቀኑ የፈረንጆች መሳሪያ መሞከሪያ የሚሆን አካባቢ የሚፈጠረው ችግር ምን እንደሆነና ከጦርነት ምንም ትርፍ እንደማይገኝ የጦር መሳሪያው በዘመነ ቁጥር ደግሞ በደቂቃ ውስጥ ምን ያክል ሰዎች ሊያልቁ እንደሚችሉ ይታወቃል። በአንድ ክልል ላይ ሁለት ዓመት የቀጠለ ሁለት ዓመት ብቻ አይደለም፣ ከዛ ፊት ከህወሓት ጋር በነበረውም ጦርነት ክልሉ ተጎጂ ነበረ። በዛን ሰዓት የነበረው ጉዳት ሳያገግም ነው እንደገና አሁን ያለው ችግር የተፈጠረውና ይህን ችግር ዝም ብለን እንደ ተራ ሁኔታ አለባብሰ ነው የምናልፈው ጉዳይ አይደለም። የሚሆነው መንግስት፣ ትልቅ ኃላፊነት አለበት። የታጠቁ ኃይሎችም ትልቅ ኃላፊነት አለባቸው። ምክንያቱም የዚች አገር ጉዳይ በዚህ መልኩ እየከፋ ሚል ከሆነ እንዴት ነው አብረን የምንኖረው? እንዴት ነው ተጋብተን ተዋልደን የምንኖረው? እንዴት ነው አንድ ቦታ ስቴብል ሆኖ ኢትዮጵያ ተንቀሳቅሶ ተንቀሳቀሶ መስራት እንደሚችለው። በአሁኑ ሰዓት ከአማራ ክልል ወደ አዲስ አበባ የሚደረግ እንቅስቃሴ እንደምታዩት በየቦታው ላይ የማፈን ዜጎችን አፍኖ ገንዘብ የመጠየቅ የምርት እንቅስቃሴ ከአማራ ክልል ወደ መሀል ሀገር መምጣት፣ ከአንዱ አካባቢ ወደ አንዱ ሀገር አካባቢ የመሄድ የገበያ እንትን አይታይ፣ ትስስሩ የለም። ሁሉም ሰው በየጎጡ ገብቷል። እንግዲህ ለዚህ ሁሉ ችግር የዳረገን ከህወሓት ዘመን ጀምሮ የመሰረት ነው በማንነት ላይ የተመሰረተ ፖለቲካ የፈጠረብን ችግር ነው። በተለይ የፌዴራል ስርዓቱ በዘር ላይ መመስረቱ ነው እና እንደሚታወቁ ደግሞ የአማራ ማህበረሰብ ከጥንት ጀምሮ ከአገሩ ከቀየው ወጥቶ በመላው አገሪቱ መኖርን ከሌሎች ጋር ተጋብቶ የመኖርን እንትን የተለማመደ ማህበረሰብ ነው። በየትኛውም የአገሪቱ ጥግብ እንሄድ የአማራን ማህበረሰብ አናጠው። በዚህ በቅርብ ዓመታት ግን የገጠመን ነገር እጅግ በጣም ከፍተኛ ነው። አንድ ማህበረሰብ አንድ ቦታ ላይ ሄዶ የመስራት እንትኑ ሕገ መንግስቱም ላይ የተቀመጠው ነገር ተግባራዊ ስለምደረግ ዛሬ አማራ ክልል ላይ ያለው ችግር ከፍቶ መጥቷል። ነገር ግን አንድ ነገር ልናገር እናንት ልበል፣ ወደ ጉዳቱ ይምጡልኝ። ምክንያቱም ምክንያቱን አናነሳለን ቦታ አለን በኋላ። ጥሩ ጉዳቱ ቅድም እንደተገለጸው ኦልሞስት፣ እስከ ስድስት ሚሊዮን የሚጠቅ ነው። ባለኝ ተባራሪ መረጃ እስከ ስድስት ሰባት ሚሊዮን የሚጠቁ ተማሪዎች ከትምህርት ገበታቸው ተናጥበዋል። በጣም በርካታ የጤና ተቋማት ወድመዋል። መሰረተ ልማቶች ወድመዋል። ድልድዮች ወድመዋል። ን ትምህርት ቤት የሚሄደውም ተማሪ አብዛኛውን ጊዜ ትምህርት ቤቶች የከባድ መሳሪያ ጥቃት ሰለባ ስለሚሆኑ ተማሪዎቹም የተረጋጋ ትምህርት ለመማር ያላቸው እንትን በጣም የወረደ ነው እና እነኚህ ነገሮች በተለይ ገበሬው የማዳበሪያ የማግኘት ምርጥ ዘር የማግኘት ሰብል የመሰብሰብ ጭምር ችግር በአሁኑ ሰዓት ሰብላቸውንም ጭምር ለመሰብሰብ የገጠማቸው ችግር እጅግ ከፍተኛ ነው። እነኚህ ችግሮች በዚህ የሚቀጥሉ ከሆነ ምን ያክል እንትን ሊያስከትልን የሚችል ማሰብ በጣም ቀላል ነው ብዬ አስባለሁ። እሺ ዶክተር ፍጹም ለመጀመሪያው መልስ ይሰጡኛል። ቀጥሎ ለማነሳው ጥያቄ የኢትዮጵያ መንግስትና የፋኖ ታጣቂዎች መጀመሪያ በትግራይ ጦርነት የጋራ ግንባር ሲፈጥሩ ኋላም ሲቃረኑ እንዲያው መጀመሪያ የጠላትህ ጠላት በሚል ጊዜያዊ ታክቲክ ጥቅም ወይም ጠመንጃን እንደ ጥቅም ማስከበሪያ ከመውሰድ ስሜት እንጂ የነጠረ ዓላማና መርህ ይዘው ኋላም ላይ ሲጋጩ በቅጡ ተወያይተው ተነጋግረው ልዩነት ፈጥረው አልነበረም የሚሉ አሉ። በዚህ ምክንያት ሁለቱም ግልጽ የስትራቴጂ ስህተት ፈጽመዋል ይላሉ። የእርሶ ሐሳብ ምንድን ነው ዶክተር ፍጹም? ወደ ጦርነት እንዲገቡ ያደረጋቸው የድርድር አማራጭን ሞክረውት ሳይሆን በቃ አንተም በለው በለው አይነት ነገር ተባብለው ነው የሚል ነገር ነው ያለው። ወደ ወደ መሰረታዊ ነገሮች እንሄድ። ዛሬ ኢትዮጵያ ላለችበት ሁኔታ ለትግራይም ጦርነት ሲሆን ዛሬ በአማራ ክልል ለሚካሄደው ጦርነት ምክንያቶቹ ሶስት አራት ናቸው ብዬ አስባለሁ። ግን አንደኛው ዋናው ምክንያት የኢትዮጵያ ህገ መንግስት ነው። የኢትዮጵያ ህገ መንግስት ማለት ልክ አንድ ነዳጅ የጣለ የጫነ ቦቴ ቀዳዳ ያለው እያፈሰሰ እያፈሰሰ ከላይ ጀምሮ ወይም ከታች ጀምሮ ወደ ላይ ሄዳል ማለት ነው። እያንዳንዱን ወረዳ እየነካ ማለት ነው። ያ ቦቴ አጠገብ አንድ ሰው ሲጋራ ቢለኩስ አገሩን ሁሉ ያነደዋል። የኢትዮጵያ ህገ መንግስት ነው ለዚህ ሁሉ ምክንያት የሆነው። አቢይ አሕመድ ያ ሲጋራ የለኮ ሰውን ግለሰብ አርገ አስቦ ማለት ነው። ስለዚህ ኢትዮጵያ አሁን ላለችበት ሁኔታ ባለፉት ሰላሳ አራት አመታት አንደኛው ምክንያት የሆነው የኢትዮጵያ ህገ መንግስት ያንን ደግሞ ለማስፈጸም ስልጣን ላይ የሚቀመጡ ሰዎች ናቸው። እነ አብይ አህመድ፣ እነ መለስ ዜናዊ እነ ሌሎቹም ሌሎቹ ማለቴ ነው። ስለዚህ ዛሬ ፋኖ አንድ ላይ ሆኖ ቲፒኤልኤፍን ወጋ፣ ከዛ በኋላ እንዲሆነ የሚለው ነገር አርትፊሻል ነገር ይመስለኛል። ዋናው የዚህ ስረ መሰረቱ ችግሩ አንደኛ የኢትዮጵያ ህገ መንግስት ነው። ሁለተኛን ለማስፈጸም የተቀመጡ ሰዎች አሁን ደግሞ አብይ አህመድ። ሶስተኛ ቀደም እንዳልነው የፖለቲካ ባህላችንን ወደ ጠረጴዛ ዙሪያ አምጥተን እንፍታው የሚል ባህል ባለመኖሩ። አራተኛ ደግሞ ሞስት ኢምፖርታንት ባለፉት ሀምሳ አመታት ከተማሪ እንቅስቃሴ ጀምሮ በኢትዮጵያ ስርአተ መንግስት ላይ ቁርሾ የነበራቸው ሰዎች በአማራው የተባለው ማህበረሰብ ወይም ደግሞ የሰሜኑን የተባለው ማህበረሰብ ነፍጠኛ እንደዚህ የኢምፓየር ተስፋፊ እያሉ የተጠኑ ጥናቶች የተደረጉ የፖለቲካ እንቅስቃሴ ባለፉት አምስት ዓመት የተደረጉ እንቅስቃሴዎች እና በዛ ውስጥ የተሳተፉ ሰዎች የዛኔ ወጣት የነበሩ አሁን ግን ዛሬ አዛውንት ሆነው መንግስትን ውስጥ ያሉ መንግስትን የሚመክሩ ሰዎች በኢትዮጵያ ስቴት ላይ ያላቸው ቂም